ኢትዮጵያም ለአሜሪካ እንደ አንድ ትልቅ ሀገር ጠቃሚ ነች። ግብጽም በሌላ በኩል ጠቃሚ ልትሆን ትችላለች። ስለዚህ ትራምፕ አሁንም ቢሆን በዚህ ጉዳይ ላይ ጣልቃ ባይገቡ እና ይህንን ጉዳይ ነው ብሎ ወገናዊ ባይሆኑ፣ ወገናዊ የሆኑ ሰዎችንም ባሰማሩ ለአሜሪካም፣ ለኢትዮጵያም ለአካባቢው ጠቃሚ ይመስለኛል። ፋይዳ የለውም። ኢትዮጵያ ያለችበት መንገድ በተመረጋጋጭ ነው። ደግሞ ትራምፕን ለማሳፈር ግብጽን ለመጉዳት ሳይሆን ኢትዮጵያ በታሪኳም ቢሆን ነፃነቷን ጥብቃ ንብረቷንና ክብረቷን ክብሯን ይዛ የቆየችበት በርካታ የሆኑ ታሪካዊ ማሳያዎች ስለሆኑ ኢትዮጵያን ዝም ብለው በዚህ ውጪ በዚህ ህጂ ነው እንዳሽከር ማዘዝ የሚያስችል መሆኑን ትራምፕም ሳቁ አይቀሩም። አሁን ደግሞ የበለጠ ያውቃሉ ብዬ አስባለሁ። ስለዚህ ግንኙነታችን መልካም ቢሆን ለእነሱም ለእኛም ይጠቅማል እንጂ ጉዳት የለው።